ፋራ ነሽ። አባ ደሞ አንቺን መጠየቅ። እኝ ኝ ኝ ኝ ኝ ኝ ኝ እና ፋራ ባሉ እንደዚህ ጡት እንደዚህ የለኝም፣ ውፍረት እንደዚህ የለኝም። አንቺ ማለት እች ነሽ እና ለዚህ ጉርዶ አይሻ፣ አንቺ ማለት ትችይ ነሽ። ሸከምስ እኮ ነሽ። አንሹ ድንገት ስክሪን ሹት አድርገው ስሜን ያጠፉታል። አንሹ እኔ ደግሞ አንቺን ማያስ ማለት እኮ አንቺ ማለት ትችይ ነሽ። ታዲያ ምንድን ነው? ጋይስ ታ ትቀ ሆነ ታ ጋይ ጠይ ለስጎጋይ እንግበእና ግ ማስክእምን አንተም አርከኝ፣ አንተም ገደልከኝ ሁላችም ሆ የምትፈላሰፉት በአቋሚ እኔ ግን አንድ ቀን አንድ ቀን ማለት ነው ጌኔትቀ አንድ ቀን እንዴት እንደሆነ ባላቅም አሜሪካ ሀገር ላይ ኢትዮጵያን ወክዬ ሞዴል ሆኜ መድረኩ ላይ ታይኛል። በትሹፊ ዝም ብለሽ ክርስቶስን እንደዛ ነው የሚሰማኝ። ያን ቀን ግን ምን ትላለች? አሜሪካ ሄዳለሁ ብለሽ ነው ብርሽ የተበላሽ። አሁን ደሞ ሌላ ሰው አሜሪካ ውሰደሽ ብሎ ብርሽ እንዳይበሉሽ ምን አለኝ። እና ይበሉታል። አሁንማ እግዚአብሔር ይስጣቸው ባሉኝ እኮ በቃ። ስሚ ለጌሜ እንትና ሞኒት ሞኒት ሰማሻት፣ ያለችኝ ለጌምሽ በጣም ስለምወድሽ አንበሳ መጥቼ አወርድልሻለሁ አለው አለች። ወይኔ ፍቅር ል ክርስቶስን ማርያምን ሀቢባ ቤት በሶስት ሺ ምናም ታድለሽ። ከዛ ሀቢባ የኔ አንበሳ እኔ በቃ አልሰጥሽ ኖ አለቻት ሞኒት። የራስሽ የራስሽ ነው አለቻት ሀቢባም። ትሰጥሻለች አዎ እሷማ መጀመሪያ ብላኛለች። አንቺ ስለ ጌሚ ምን ትሰጪኛለሽ? እኔ ቢጫ መኪና ሰጥሻለሁ። ፕሮሚስ። አልፈልግም ብጨፈ አያጁ ጋይ

እንዳይወጡ ብቻ እናንተ እንዳትወጡ፣ ሌቭል ሰላሳዎች እንዳትወጡ ጋይስ ደብታ። እነሱም ሳይ ነው፣ እነሱም ሳይ ነው። ጋይስ ታብታ። እሺ፣ የምልሽ እየሰጥሽ አንድ ሰው ቦታ አላቀቅና ሰጥሻለሁ። ጋይስ ታብታ፣ በርዱስ ታብታብታብታብታብታ

ምርጥ ጌም፣ በቃ የሚጣፍጥ ሞራል ያለው ስሜት ያለው ገስት ማስገባት ይቻላል። እሺ እንዴት? እግዚአብሔርን አንድ ሰው ላኩ። አንድ ሰው አንድ ሰው ትሪፕል ጋይስ ትሪፕል አንድ ጋላክሲ ከሰጣችን ሶስት ሺ ይገባለሁ። እንቅጣ ዘሄድን አንድ ለአንድ ነው። እሺ ቤስቶፍ ስሪ አይደለም እሰር ታፕ ታፕ አድርጎ ትሪፕል ጋይስ፣ እኔ ምልሽ ማርዬ አለው ትሪፕል አንድ ለአንድ ነው የምንቀጣጣው? አዎ፣ ዋን ዋን ጋይስ ትሪፕል ጋይስ ትሪፕል ትሪፕል ጋይስ ትሪፕል ጋይስ በሶስት ነው የሚያባዛው። ቀለላ ስለስ ገባ። ማናለ ትሪፕል ጋይስ ሲጀመርም የኔ ገስት የለውም እኮ አሎ፣ አያችሁ እኔ አሁን የገስት ምልክቷ ነገ የለችም። ትሪፕል ጋይዝ ታብታብ ታብታብ። ግን እዚጋ ነጠብጣብ ያለችበት ቦታ ነው እንዴ ያለው? አዎ፣ ና ምሽ ከላኩልሽ ይታያል። እዛ እኮ ነጠብጣብ ነገር ላይ ትቆጥራለች፣ ሰባት አምስት እያለች ይልኩልሻል። እዛ አለ የቱ ጋ

እዚህ ጋ ቆልፎ አለች። እዚህ ጋ እዚህ ጋ ሼር ማድረግ አካባቢ ሼር ማድረግ የለችም። አይሆ ይሄ የለውም። አራት ነጠብጣብ ብቻ አለች። ቴንኪ ይኔ ፍቅር እሱ ውስጥ ገስት ካለ ነው። ለነገሩ ገስት ከቀጣይን ቆየ ኮፒ ሊንክ ታፕ ታፕ፣ ጋይስ፣ ጋይስ ታፕ ታፕ ዜድ አስገቢ። ወዴት ነው የምትገቡት? ወዴት

ብታጠቡ ብታጠቡ እምቢ አለኝ። ፀጉር ባዝሊን ቀብቶኝ አረቡን እናቱ ድንጋይ ታስበላው። ለምን ቀባሽ ይሄ አረብ? በቅጣት ገሳብ ታባርጉ ምን እየወጣችሁ ደበራችሁ? እየወጣችሁ ነው? ሰላም ነው? አንች ይህ ገጽታ አለው እኮ ሳይልካል ሰው እኮ ይልካል።